ወይኔ ጤፉ ያምራል በጣም እንዲያ ወላ ታረቀ ምሽል ከዛ እነሱ ደግሞ አያገኙም አላቸው። አረጋሉ እንዲያው እሱ ነው። እናንተ አልተማረም ነበረ

ወላሂ ይሄኔ መሰለ ጤፍዬ ቤተሰቦች ሁሉ ማሻላህ ማሻላህ። ዛሬ አረምነኝ ውልኝ። እንግዲህ ነርሽ ሞር ማሻላህ ማሻላህ የሚወዱትም አሉ ግን፣ የሚወዱት አሉ ማሻላህ ማሻላህ ጤፉ ግን ደስ ሲል ሸይዝ ሸይዝ ሸይዝ ሸይዝ፣ አትንጊው እናንተ አጣጡን አታነሱትም እንደ ወንዶቹ ላይ አትይኝም። ወላይ አረም እራሱ ያለው አይመስልም።

ሁሉም ሁሉም ሲያመር ኤፉ ማሻላ ጉሉ ማሻላ ሀባይብ ጉሉ ማሻላ ሀባይብና እና እንግዲህ ዛሬ ሁላችሁ የወንፈላረም ይባላል። በእኛ ሀገር በወሎ ባህል እንደዚህ ነው። ተባብሮት በአንዲት ሲሰራም ሲበላም ነው የምናውቀው አልኳችሁ። ይኸውላችሁ እኔ መሰለ ጤፍ እንግዲህ እንደዚህ እያረምን ነው። ችግር የለውም። እና እጅግና ግር ያለው ሰው ዲያ ነው እንጂ የስድስት ልጅ እናት ናት። ኧረ እባክሽ ማሻላህ በል፣ ስድስት ካለኝ ሀብታም ሀብታም ናት እና ቤተሰቦች፣ ማሻላህ ደስ አይልም። ይውላችሁ ጤፉ ጋራው ሸንተረሩ። ትፈልጉ ደግሞ እንደዚህ ያሳያችኋለሁ። እኚህ

በዚህ እንደዚህ ያለ አረ ግን ዝናቡ ሊጥ ነው። እንደ ዘመዶቼ እኔው ብመጣ ዘንድሮኑ ብመጣ ዛሬውኑ ዛሬውኑ ብመጣ ዛሬውኑ ብመጣ ዛሬውኑ ዛሬውኑ ደሞ በህር ዛሬውኑ ዝናብ ጉድ እኮ ነው እና ማሻላ ሀቂቃ እንዳችሁ ጤፉ ሲያምር ተሰቡች ጤፍ ነውመርተው በገ ይባቸው አሁ የሁላችሁ፣ እንግዲህ እኔ ሀገር ብገባ እንደዚህ አይነት ጤፍ የሁላችሁ። እንግዲህ ፍሬውን ይክተትበት እንዲ አለ ጤፍ አዝምረናል። ደግሞ እንግዲህ ምርቱን ሰላም አድርጎን አላህ ሰላሙን ሰጥቶን የምንበላ ያድርገን። እንግዲህ ቡቃያው በጣም ደስ ይላል እላችሁ አለ። እና ትዝታ ያለባችሁ እንግዲህ ትዝ ትዝ ያላችሁ እንደዚህ አርማችሁ አታቁም፣ እንደዚህ በጅጌ እንደዚህ ሆናችሁ አታሩም። እና ተረት እንኳ አታወሩም። እንደ እናንተ ጉዲኮሩ ተረት እንኳ አታዋሪም። እንደ ያያል እንደው ጉዲኮ ጉዲኮ አሁን ወጣይባችሁ

ወይ እናንተ ወይ እናንተ ቤተሰብ እና ይሄን ይመስላል። ማሻላህ እንግዲህ ያስፎክራል። እየሳቀብነው ና ና ማህመድ ማነው? ይሄ ነው። እና ውዶች ይሄን ይመስላል እንግዲህ ሀገራችን